አህመድ አህመድ አህመድ እንዴት ናችሁ ሰላም ናችሁ አሰላሙ አለይኩም ወረህመቱላሂ ወበረካቱሁ እንዴት ናችሁ ሰላም ናችሁ የረጃል እንደ ሀያ ቤተሰቦችን ደረጃ ተጨምሯል እንደ ቢላል ተጨምሯል እንኳን ለሙሉ ቤተሰብ ዛሬ መተናል እያለን ዛሬ እንሻላ መቼ ነው ኢደል አረፋ እንሻላ እየተዘጋጀን እንደዚህ ፎ ብትን ብለን ወደ ኢድ ልንሄድ መተናል። አብረን ደግሞ የሐረር ኢድ ያለው ነገር እንካፈል፣ ቤተሰቦቻችን ሳንካፈል አንመጣም ብለን መተናል። ነጃት ምታስተላልፍ ነገር አለ? ቆንጆ ከዛ በፊትም የዛሬ አመት ስራ ቦታ የምታሳልፉ ሰዎች ከባለቤታችሁ ጋር ከቤተሰባችሁ ጋር ምታሳልፉ አላህ ያርጋችሁ እያለን ቪዲዮ ላይክ አርጉት፣ ሼር አርጉት። ላይክ እናንተ በዛሬ አመት ስራ ቦታውን በጣም ደስ የሚል ቀን ነው። የዛሬ ቀን የመዳም ቤት ማውጣት በጣም ይከብዳል፣ ግን ምንም ማድረግ አይቻልም። ያ ያሳለፋችሁ አሳልፉ። የዛሬ አመት ደግሞ ከነ ቤተሰቦቻችሁ

ያው መንገዳችን ጀምረናል። ቤተሰብ ማሻአላ ተባረከላ ሰፈራችን የማታውቁት የው ቤታችን እስከዚህ ድረስ መምጣት ትችላላችሁ። የው ቢላል እንደዚህ ፏ ብትን ብሎ ነጃት እንደዚህ ፏ ብላ፣ የኡሙ ነጃት ከአህመድ ጋር እንደዚህ ፏ ብሎ እየሄዱ ይገኛሉ።

ምንም አልተቀባንም። ማሻአላህ በል እስኪ። ሰፈር እንደ ሀገራችን አይደለም፣ ብዙ ሰው የለምና እንዳ ምንም ነገር ሳይሆን መመለስ ራሱ በጣም ደስ የሚል ነገር ነው ል ለአማ አለ ከልጁ ጋር ከባለቤቱ ጋር የማያሰልፍ ሰው አለ ሳግደን ብለን ይኸው አሁን ወደ ቤታችን እየገሰገስን ገብተን በቃ ኢንሻአላህ ቪዲዮ ላይክ አድርጉት ሰላም አደረሳችሁ በድጋሚ ላይክ ኢድ ሰላት ከተመለስን በኋላ ጎንፏችን የሰራን ነው። የሴት ጣጣ አልቅም አላህ ከሪም ብቻ። እንብላ፣ እንብላ። ቤተሰቦች ጎንፎ ያማራችሁ ካለ፣ አይ ሴት፣ አይ ሴት፣ አይ ሴት

ቤተሰብ ይኸው ማሻአላ ተባረካላህ። እቺ አገር ጠዋትም ፉ ብትን ትላለች። ኢድ ሰግዶ ሰው ደግሞ ከኢድ ሲገባ አገሩ እንደዚህ ትመስላለች። ማሻ ማሻአላ ተባረካላህ። አቤት አቤት አቤት! በጣም ደስ ምል አገር ናት። የተመረቀች አገር ማለት እዚህ አገር ነው። በአሁኑ ሰዓት ሰውየው እንደምታውቁት ሐጅ ጊዜ ነው። ዛሬ የሐጅ ቀይ መጀመሪያ ቀን ትላንትና እና ነበር። ዛሬ ደግሞ እንትነው ድንጋሚ ወራ ወረበት ቃል ነው። በጧት ተነስተው አድራሚው በቃ ዛሬ ሐጁን የመጀመሪያ እየተደረገ ይገኛል ማለት ነው። እኛ ግን የው ነበረን ነበርን መንገዱ አጠናከሩ በአብዛኛው ባለፈው አመት እንደምታውቁት ብዙ ሰው በህይወቱ ስላለፈ ዝም ብሎ ሰው እንዳልገባ አደረጉ። የገባ ሰው መቶ ሺ ሪያል እንደሊቀጣ ከላስ ተወሰነበት። እኛም ይህን ተከትለን በአብዛኛው እንደ በፊቱ ማንም ሰው ብድግ ብሎ እየሄደ አይደለም። ዘንድሮ ምንም ማለት አይደለም፣ ግን አልሐምዱሊላህ እንደ ማንኛውም ሰው አልሐምዱሊላህ አውጥተናል ኢዳችን ሰግደን ከቤተሰቦቻችን ጋር አልፈዋ ብትን ብለን፣ ይኸው አሁን አንዳንድ ነገር ደግሞ ወደ ኢድ ነገር የሚመለከት ለመግዛት ወደ ሱቅ እየሄድን እንገኛለን ማለት ነው። ማሻላ ተባረከላ። በጣም በጣም ደስ የሚል አገር ነው። ማሻአላ ማሻአላ። ቀዳሚ በየቦታ ይኸው

ሀጅ ያልመጣችሁ ሰዎች በሚቀጠል አመት ደግሞ ኢንሻ አላህ ሁሉም ነገር አምዋልታችሁ የምትመጡ አላህ ያደርግላችሁ። ቪዲዮ ላይክ፣ ሼር ማድረጋችሁን እንዳትረሱ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ